ይፈቅዳልሽ ያው መጣልሽ። አፍቶ እየለከው አልወጣልኝ ብሎ እኮ ነው ሀቢባ። አፍቶ ቲ ኤይት ሰከንድ ጠብቂ እያለ ነው የመጀመሪያውን ስለዘገየሽበት፣ ሁለተኛ ኢንቪቴሽን ስልክልሽ ቲ ኤይት ሰከንድ ጠብቂ እያለ ነው። አፍተር ቲ ኤይት ሰከንድ ይከፍታል። እሺ፣ ማርታ ያለችውን ሰምተሻታል? ሰምቻታለሁ። ግን ምን አለ መሰለሽ ሀቢባ፣ በ- ምንም በግምት የሰው ስም ማጥፋትም አግባብ አይመስለኝም። ሲጀመር እኛ ትልልቅ ሰዎች ነን። የማናቀኛለህ? ችግር የለም። በስም አጥፊነት ከሽኛለሽ አንቺ ብቻ ውጭ። ቢኒያም እና ስኬት አሁንስ፣ ቆይ ኢንቫይት ላግሽ ድጋሚ። ካለቀ አሁን አሁን መጣለሽ ነው ከዛ ሴቭ የሚለውን ንኪ ተርን ኦን ካልሽ በኋላ አንቺ ለራስሽ ብቻ ነው የምትታዪው ሴቭ የሚለውን ካልነካሽ ለእኛ አትታይንም ነግሬው ነግቼው ነበር ሴቭ የሚለውን ራሱ ሴቭ የሚለውን ንኪው ነግቼው ነበረ ስትገባ አራት መቶ ፎሎ ነበረች አሁን ነው ፎሎ ያደረጓት አንድ ሺህ የገባችው ወታ መግባት አለባት ፋኒ ፋና ወተሽ መግባት አለብሽ ምክንያቱም ስትገቢ አራት መቶ ፎሎ ነበርሽ አሁን አንድ ሺህ ሁለት መቶ ፎሎ ነሽ የዚህ ነው የሚሰራው እኔ ዛሬ ለሁለተኛ ጊዜ ነው እንደዚህ ሳወራ ውርቻ እያብቸኝ አላውቅም። ቪዲዮ የሚያበራው ግን ይላል። ቆይ ከአስራ ሦስት ሰከንድ በኋላ ተርን ኦን የሚለውን ንኪ ከዛ ሴቭ የሚለውን ንኪ። ናክቸው ነበር እኮ ምንና ምንነካሽ መጀመሪያ ተርን ኦን የሚለውን ከዛ የሚለውን ስነካ አልወጣልኛል ኦኬ፣ እንደዛ ከሆነ ወተሽ መግባት ነው ያለብሽ። አሁን ሞክረ ነው ወተሽ ትገቢያለሽ። እሺ፣ አሁን አሁን አሁን ሞክሪ፣ ቶሎ በይ።

ምንም ነገር ከቤተሰብ ይጀምራል ሻወር ከራስ እንደሚጀምረው እርዳታም ከቤተሰብ ይጀምራል ቤተሰብ ከአቅሙ በላይ ሲሆን ነው ወጥቶ የኢትዮጵያ ህዝብን እርዳታ የሚጠይቀው እኛ ልጃችንን ለብቻችን አልቻልንም የኢትዮጵያ ህዝብ ያግዘን ብሎ እርዳታ የሚጠይቀው እኛ እስከምናውቀው ድረስ ማለት ነው ምንም ቢያቀትሽ እንኳን ጸበል ትወስጃለሽ በየእምነትሽ የእምነት ተቋም ትወስጃለሽ ገንዘብ እንኳን ባይኖርሽ ማለት ነው አለበለዚያ ደግሞ ልጆቿን ወስደሽ ትረባረቢባቸዋለሽ የማሳደግ እንደው አቅሙ እንኳን ባይኖርሽ ጸበል ትወስጃለሽ ሁለት ሶስቴ ዋጋ ትከፍያለሽ ለባዳ እንኳን ይደረግ የለ እንዴ እንኳንስ ለህት አረ ወሬ ይደረጋል። እኔ መጀመሪያ ታሪኩ እንደሰማሁ እኛ ምን አግብቶኝ ነው አንቺ ምን አግብቶሽ ነው እኔ ምን አግብቶኝ ነው? ኃላፊነት ብቻ ኃላፊነት፣ እንደ ሰው ኃላፊነት ስለሚሰማኝ ይኸው መሆን በቂ ነው። እንደ እናት እንደ ሰው ኃላፊነት ተሰምቶኝ ነው ያደረግኩት። አሁንም አይጸጽተኝም እኔ አስመርምሬ ውጤት እጄ ላይ ይዣለሁ። አይጸጽተኝም። አይቆጭሽም። በቃ ስላረግሽው ነገር ነገም ብትጮ ምንም የሚቆጭ ነገር የለም። ግን ለሰው ለሰሚ፣ ለሌላ ሀገር ሰሚ የእውነት በእንግሊዝኛ ትተርጉመዋል፣ በአረብኛ ትተርጉመዋል፣ እች ሴትዮ ምን ሆና ነው እየተባለ ማለት ነው። በዚህ ልክ እኔ እንደውም የሀገሪቷን መንግስት ነው የምጠይቀው፣ ህዝብ ብቻ አይደለም። መንግስት ሀገር የዚህን ያህል ሀገሩን የሚወድ መንግስት ባለበት ሀገር የዚችን ሴትዮ ነገር ዝም ማለታቸው በራሱ እነሱ ፍላጎት ያላቸው ነው የሚመስለኝ። የህፃናት መብት አለኩ ኢትዮጵያ ውስጥ እንከሳለን አንድ ግለሰብ ባይስተዋ ህዝብ ሆነን ስንከስ፣ አንድ ግለሰብ መቶ ምናምን ሚሊዮን ያለበት ህዝብ ማዋረድ የታለች? አንዴ ፕሊስ ፋናን አስገቧት። እባክሽ ነይ ፋና፣ እየጠበቅንሽ ነው። ተገቢ አይደለም ያ እኔ እንደ እህትና አንቺ እንደ እህት ከባለቤትሽ ጋር ለእህትሽ ምን አድርገሻል ብዬ መጀመሪያ ላቀረብኩላት ጥያቄ፣ ጸበል ልንወስዳት ነበረ። አስመለሳት፣ አመማትና ቤትም ጥላ ወጣት። እኔ እህት ሆ እህት የእናቴ ልጅ ጸበል ወስዳት አሟት ጥላ ስለወጣት ዝም ብዬ እተዋታለሁ ወይንስ አስሬ፣ ጸበልም ከሆነ ጸበል፣ ቁራን ማስቀረባትም ከሆነ አስቀረባታለሁ፣ አማኔንም ከሆነ አስሬ አስገባታለሁ። አይደል? ቤተሰብ ያለው ሰው እኮ አይምሮ ስጣ፣ ቤተሰቡ ይሰበስበዋል። ሰው እኮ ቤተሰብ ገበናውን ይሰበስባል። አይደል? እንደ ቤተሰብ እንደ ቤተሰብ እንኳን የሌለው አብሮ አደግ ጎረቤት እንኳን ዝም አይልም። አይደለም ቤተሰቦቼ፣ ቤተሰብ ባይኖረኝ እንኳን ሞተው ቢያልቁብኝ እንኳን ጎረቤቶቼ፣ ቤቶቼ እኔ እኔ የሰፈራቸው ልጅ አብሮ አደግ አብጄ አይተውኝ ዝም አይሉኝ፣ ሰብስከከኝ ዝም አይል እና እየጠበቅንሽ ነው። ፋና የት አለች ፋና? የሚገርምሽ ወንድሞቿን እንኳን አላቅም ማለች፣ አልሰማሻት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 ጊቢ እንዲበራ ብለንሽ ተመልሰሽ ካልመጣሽ በጣም ሼም ነው። በጣም ያሳፍራል፣ ያሳፍራል። በእውነት እጅግ በጣም ያሳፍራል። በጣም ያሳ ኧረ እነሱ ያፉ አገባሽ። እየተጠቀሙባት ያሉማ ሌሎች ናቸው እኮ መጀመሪያ እህቴ ጤነኛ ናት ምንም ማጣት ብቻ ነው አልሽ፣ ገንዘብ እንድናሰባስብ። ከዛ በኋላ ደግሞ አይምሮ አንታማ ነው አልሽ። ሁለት ነገር ነው ያልሽው። ላይቭ ሪከርዱ ማውጣት ይቻላል። እኔ ደግሞ ዳይሬክትሊ ደግሞ ላይቭ ኢንቱብ ላይ ስለሚተላለፍ እዛም ላይ ሄዳችሁ ወደኋላ አድርጋችሁ ማየ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 ቪዲዮ አብርተሽ ገብተሽ ኤክስፕሌን እንድታደርግ እየጠበቅን ወይ ስ ቪዲዮ ታበራለህ። እኔ አይ ድራይቭ እያደረኩ ነው ማወራችሁ። ድራይ እያደረኩ ወጣት እንዴ ከዛ እንዴ ቆየው። እንደ እኛ እኮ የምንጠብቅ አስሬ ሲነክል ኔትወርክ የምናስገባ እኮ ሴትዮዋ አለች ብለን እኮ ነው። አይ ነው የዛን ጊዜ እዛ ሁኚ ነበረ። አሁን ግን ወጣ። አውዬ ወይ ማለት የሆነ አንድ ነገር መቼም ከዚህ የሚነገረው በሙሉ እንትን እያደረጉ እየደወሉ አይምሯን እየረበጠበጡ ያሉ ሰዎች አሉ ተስፍዬ አንተ አምነት ሊሆን ይችላል እኔ ማንም የሚደውለው የሚያወራ ሰው አለ ብዬ አላምንም ለምን ብር ለአንተ እንዳይላክ አድርገሃል ሲባል የተሰጠህን ቁጥር ስል አላቀህም አላልኩም ተባልክ አይደል አዎ everything is ድራማ። ኦር እሷ አይምሯን ስለሚያማት ነገራቶች እንደሆኑ አርጎ ነው የሚታያት። ሳይካትሪስቲ የሚተባለኩ ለዛ ነው ያልተፈጠሩ ነገሮች እንደተፈጠሩ አርጎ ጭንቅላቷ ያሳያታል። አዎ ግን ሕዝቡም እሷም ቤተሰቦቿም አሁን የነበረችው እህትም እንድታቅ፣ እኔ በተለይ በአንቺ በኩል ከመጣች በኋላ እንግዲህ ቅድም እስካሁን ድረስ ይዣ የነበረው የአምስት ሆስፒታል የሕክምና ውጤት ልኬልሻለሁ ዋትሳፕ ላይ ላንሴትን ጨምሮ የሁሉም ውጤት ምን እንደሆነ እዚሁ ላይ እዩ። ለዛም ነው ኖርማሊ የሚያስፈልገው የሕክምና የእሷን በተለይ ልጆቿን የማትረፍ ስራ ላይ እንስራ የሚለውን ነገር ትኩረት አድርጌ የምጭሆ በጣም የሚያሳዝናችሁ እዚህ ውስጥ ያላቸው አስራ ምናምን ሺህ ሰው አለ። ይቺ እናት ይዛቸው ያላቸው ያለችው ልጆች አይምሯቸው እጅግ በጣም ፈጣን ነገሮችን የመያዝ የነገርሻቸውን ነገር ለማስረዳት ሁላም በሚገባ የተካኑ ልጆች ናቸው። የሶስት ዓመት ሕፃን አነንጃ በእርግጠኝነት ሶስት ዓመት እንደሞላውም በተኩላተፈ አንደበቱ ምንድነው የሆንከው ሲባል የሚናገርበት የሚያብራራበት ሁኔታ ያስደለግጣቸዋል። እንዲህ እያያዘ መቀመጫውን በቂጤ እንደዚህ እንደዚህ እያለ የሚናገረውን ነገር ስሰሚ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 ወደ ትምህርታቸው ወደ አይምሯቸው የሚመለሱበትን ሁኔታ እንዴት አርቀሽ ታመቻችልን ትችያለሽ? ጥያቄ ነበረክበት። ከዛ ውጭ ግን አቡዬ አስራ አንዱም ክፍለ ከተማ የትኛውን ፖሊስ ጣቢያ ገብታ እንዳታመለክት ፎቶዋና ደብዳቤ ተጽፎ እንትን ተብሎ ነው ያለ የትም ቦታ። ከዛ ሲያልፍ ደግሞ ባለፈው እንደነገርኳችሁ አንቺው ላይቭ ላይ ሁኜ አዲስ አበባ ፖሊስ ኮሚሽን ደውዬ ስለዚህ ሴትዮ ታውቃላችሁ ወይ ስል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 ቪው ላይ እየተመለከትሽ አይቼሽ ፎሎ ስላደረኩሽ ኦሬዲ ፎሎ ያደረኳቸው ሰዎች ከላይ ቪው ላይ ይታየኛል። ቪው ላይ እቺ ኮይ ታውቃለህ። አክ ላይ መጣውን አክሰፕት የሚለውን ንኪና ጊቢ ፕሊስ ቴንጂ ቀርታ ታስቢ ቀርታ። ሶ አሁን ያለው አማራጭ እኔ የሷም ያለችበትን ዓለም መረዳት ነው። እኔ አሁን እንትን እያልኩ የነበረው እስካሁን ድረስ ኢቭን አሁን ለራሱ ስወጣ እኔ አንተ በድለኛል